ዛሬ ጀላችሁ የመጣሁት እርጅናን የሚያስቀር ሳፕሊመንት ነው። ሰላም አብርሃም ባላለው የጤና ባለሙያ ነኝ። ቆይ ቆይ ቅሬታችን ከማቅረባችሁ በፊት ይህን ቪዲዮ አይተን እንመለሳል። አዳምጣችሁት አይደለ? እርጅናን የሚያስቀር ሳፕሊሜንት ነው ያለ ኢቲኬር። ኢቲኬር እንዴት እያታለለን እንደሆነ አይታችሁታል። ለዛውም ደግሞ በጤና ባለሙያ ማለት ነው። እኔ ደብረ ማርቆስ ላይ መጀመሪያ ነበረ ከዩኒቨርሲቲ መምህር የሆነ ኦንላይን ቢዝነስ ብሎ እና የስብሰባ ላይ እና በጣም ትወጂዋለሽ አንቺ ትሰሪበታለሽ ብሎ ይዞኝ ሄደ። ይገርማችኋል ሰላሳ ደቂቃ አብሬያቸው አልተቀመጥኩም። ዞር ዞር ብዬ ሳይ የኮሌጅ ተማሪ የስርአጦችን ምናምን ነው ሰብስበው እየነገዱባቸው ያለ እና ሰላሳ ደ ቻው ራሱ አላልኳቸውም ተነስቼ ነው እንትን ያልኩኝ እኔ መሸወድ፣ አልወድም አልሸወድም። በእንደዚህ አይነት ነገሮች አልታለልም። ሁለተኛ እኔ የጤና ባለሙያ ሁኜ ለሌሎቹ ከሳይንስ ውጭ ያፈነገጠ ነገር ማስተማር አልፈልግም። ለምሳሌ ይቺ ሳፕሊመንት ለማድያት ብለው የሚሸጧት ሰባት መቶ ብርናት አጠቃቀሙ ስትሏቸው በሙቋ ፓውደር ነው በሙቋ ነው የሚሉት። ስንት የቆዳ ስፔሻሊስት ባለበት ቦታ ላይ የጤና ባለሙያ ሆነን እንደዚህ አይነት እንትን ማስተማር በጣም ነውር ነው። እኔን ራሱ ሊሸውዱ ይፈልገው ያውቃሉ። ከኬሚካል ነፃ የሆነ ምናምን ምናምን ማለት ነው። የጤና ባለሙያዎች እኔን ሊሸውዱ ማለት ነው። እና ለማንኛውም ሰሞኑን የተለያዩ ነቄ የሆኑ ቲክቶከሮች ለማስተማር አየር ላይ ይገኛሉ። አንድ እጋብዛችኋለሁ፣ ተከታተሉት። ኢቲኬር እና ብሬክስሩ እነኚህ ሁለት ድርጅቶች እንግዲህ በአይነታቸው የሚሆን በይዘታቸው ለየት ያሉ ሌቦች ናቸው። እንዴት እንግዲህ፣ እነዚህ ድርጅቶች እስከ አማሮች ናቸው ስንል ብዙ ጊዜ የነሱ አባላቶች የሚያቀርቡት የመከራከሪያ ሀሳብ ምንድን ነው? እነኚህ ስካመሮች ሳይሆኑ ኤምኤልኤም ናቸው ወይም ፖንዚ እስካም ሳይሆን ኤምኤልኤም ነው ይላሉ። ኤምኤልኤም ማለት እንግዲህ መልቲ ሌቭል ማርኬቲንግ ማለት ነው። ይህ መልቲ ሌቭል ማርኬቲንግ የምንለው ሲስተም ውስጥ ደግሞ ትክክለኛ የገንዘብ ምንጩ ምንድን ነው መሰላችሁ? የፕሮዳክት ሴሊንግ ነው። ፕሮዳክቶች ይሸጣሉ። ሰዎች የሚያገኙትን ገቢ የሚያገኙት ከሚሸጡት ገንዘቦች ብቻ ነው ማለት ነው። ይሄ ማለት ምን ማለት ነው? ፉል ፎከሱ ምን ላይ ነው ማለት ነው? ፕሮዳክት ሴሊንግ ላይ ነው ማለት ነው። የኤምኤልኤም ኮንሰፕት ያ ነው። እነዚህ ሰዎች ግን ኤምኤልኤ የምትለውን ሽፋን ይጠቀሙና ሰዎችን ለማሳመን ያው እንደምታውቁት ሁሉም የንግድ ፍቃድ አላቸው። ምን እንደሚሰሩበት ጊዜ ነው የሚያውቀው። እነሱ ግን ህጋዊ የሆነ የንግድ ፍቃድ ያወጣሉ፣ ነገር ግን በውስጡ የሚሰሩት ፋንሲስካም ነው። ፋንሲስካም ደግሞ ማለት ምን ማለት ነው መሰላችሁ? እናንተ ትገባላችሁ፣ ትዘረፋላችሁ። እናንተ ያስገባችሁ ሰው እናንተ ከተዘረፋችሁ ላይ ብሩን ይወስዳል። እኔን ታስገቡኛላችሁ። እኔ ልክ ሲዘረፍ ደግሞ እናንተ ብራችሁን ትወስዳላችሁ። እኔ የሚሆነ ሰው ሳስገባ ደግሞ ያ ሰው ሲዘረፍ እኔ ብሬን ወስዳለሁ ማለት ነው። ይሄ ፋንዚ ስካም ይባላል ማለት ነው። እነህ ሰዎች ወይም እነ ሁን ኢቲኬር ብሬክስሩ ምናን የምትሏቸው ድርጅቶች በተመሳሳይ የሚጠቀሙበት ሲስተም ግን ከዚህ ለየት ያለ ነው። ይህ ሜ የምትለን ፊቸር ይወስዷት እና እነሱ በውስጡ ምንድ የሚሰሩት ፋንዚ ስካም ነው ማለት ነው የሚሰሩት። ስለዚህ መጨረሻ ላይ እንደ ማንኛውም ፋንዚ ስካም ትበላላችሁ። መበላታችሁ የማይቀር ነገር ነው። እጅግ በጣም አሳዛኙ ነገር ታዲያ ምንድን ነው? አብዛኛው ሰው እነኝን ነገሮች የኦንላይን ቢዝነሶች ናቸው ብሎ ይጠራቸዋል ማለት ነው፣ ወይም ያስባል። ግን የኦንላይን ቢዝነስ አርሉም በአጠቃላይ ስሙ ራሱ የኦንላይን ቢዝነስ የሚለው ነገር ለነሱ የሚገባ አይደለም። የኦንላይን ቢዝነስ ማለት ኦንላይን ላይ የሚሰራ ነገር ግን በሪል በሆነው ወርልድ ላይ ጥቅም ያለው ወይም ሪል የሆነ ወርልድ ላይም የሚሰራ ነገር ግን ያን ሲስተም ወደ ኦንላይን ቀይሮ መስራት ማለት ነው። ለምሳሌ እንደ አፕወርክ ሊሆን ይችላል። ኦንላይን ቢዝነስ የምንላቸው አፕወርክ እና የመሳሰሉትን ነው ማለት ነው። እነኚህ ግን ኦንላይን ቢዝነሶች ሳይሆኑ በኦንላይን የሚደረጉ ዝርፊያዎች ወይም